በጎጥ ተከፋፍለ አይደለም፣ ማራ ኪሎ የራስ ቤት ይናፍቃል። ጎንደር ከጎጃም መሄድ እንዳትችል ያደርጉታል። የምናየው ነገር ስለሆነ ነው። እውነቴን ጎንደር ከጎጃም ጎጃም ከሁሉ አብረ መሄድ መተላለፍ ያቀታል። ነገር በጣም አደገኛ ነው አካሄዳችሁ። ብትፋቀሩ ደስታ ናቸው። ብትፋቀሩ አንድ ብትሆኑ አይዲያችሁ ቢቀራረብ ደስ ይለኛል። ያ በስልጣን ጥማት የሰከራችሁ ናቸው፣ ምንም አንድ ቁም ነገር አትሰሩ። አብይ ሳይነካ ብልጽግና ሳይነካ ራስ በስልጣን ተፋጅተ አልቃል። የሚያሳዝነኝ እሱ እሱ ራስ ምንም ሌላ ሰው መግባት አያስፈልግም። ለአማራ ጉዳይ ሌላ ሰው መግባት አያስፈልግም። ራሱ ተባልቶ አልቃል። ራሱ ምንም ሌላ ሰው መጨመር የለበትም። ጌታ ምስክሬ፣ አማራ የሚዋደደው ዘፈኑ ላይ ብቻ ነው። ከዘፈኑ ውጭ አንድ ላይ የሚሰራበት መድረኮች በፍጹም የሉም። አምጣ ሶሻል ሚዲያ ላይ የሚስማሙት፣ ሞጣ ከቤተልሔም ጋር ይስማማል። ቤተልሔም ከዘመድኩን ጋር ትስማማለች ዘመድ ኩን ከማ ማን እንትራ ከነ ዋና አማራ ጋር ይስማማል። ዋና አማራ አንድ የሚስማማ ሶሻል ሚዲያ ላይ አምጣልኝ። መሬትም እንደዛው ነው። አይስማም። ከፈሳቸው የተጣሉ ናቸው። ሁሉም ምንም ብልጽግና መጨመር የለበትም። አማራ ከማራ ለማጣላት ምንም ብልጽግና ምንም መምጣት የለበትም። ሶሻል ሚዲያ ላይ ገብታችሁ ሲረጋገጡ የሚውሉት አማራ ለአማራ ብልጽግና መጨመር የለበትም። ቁጭ ብሎ ማየት ብቻ ነው። ብልጽግና ብልጽግና ምንም ስለ አማራ ማውራት የለበትም። ምን ሊያደርግልህ እርስ በራስ ሲዋቀጥልህ ይውላል። ኦሮማየው መጀመሪያ ተነጣጥሎ ነበር። ወዲያው ሰብሰብ ባለና ረረረ አራት ኪሎ ይሻለናል፣ ቶቶ ሌላ ይደርሳል ብለው ተውት። ሌላውን አጀንዳ በሙሉ ኦሮሞ ትቶታል። በሙሉ ሌላውን አጀንዳ ኦሮሞ ትቶታል። አራት ኪሎ ወጥተንማ እንደገና ሌላ ጭቅጭቅ መሆኑ አራት ኪሎ እንቀመጥ፣ ከዛ በኋላ የደሚ የተበላሸው ፊክስ እናደርጋለን የራሳችንን ችግር፣ አራት ኪሎን ሰጠን ግን የማይታሰብ ነገር ነው ብለው ሁሉ ነገር ተውት። የአማራው ወደፊት በዚሁ ከቀጠለ ጌታ ምስክሬ ነው የምለው የአማራ ልጆች ከጎጃም ጎንደር መሄድ ያቀታል ከጎንደር ወሎ መሄድ አትችልም። በዚሁ ከቀጠለ አሁን በሚሰራው ሴራ፣ እኔ በደፈናው መነግርህ በውስጥ በዲቴል ያሉት ለመገዳደል ነው የሚፈልጉት። መሬት ላይ ያሉት መሬት ላይ ያሉት መሪዎች፣ የአማራ መሪዎች በሙሉ ጎጃም ከጎንደር ጎንደር ከወሎ ወሎ ከሸዋ መገዳደል ነው የሚፈልጉት። መገዳደል ዋሻው፣ እስቲ ዮኒ ማኛ ዋሽቷል የሚል አንድ ሰው ይግባ። መገዳደል የሚፈልጉ ሰዎች ናቸው። እርስ በራሴ አልተስማማ ሀገር ልምራ እያልክ ስታስቡ በጣም ነው የምታሳስቡኝ። እርስ በራስ የማይስማማ ነገ ከጎጃም ወሎ መሄድ ይናፍቃል። በዚህ አካሄዳቸው ከጎንደር ወሎ መሄድ ይናፍቃል። የአማራ ፖለቲካ በእኛ ጊዜ ይቀራል። ሆዳሞች ከመጡ በኋላ ደግ ምን ሊያደርግልን ብለን ወጣ በእኛ ጊዜ እነ ጀዋርን ዲሲ ድረስ ሄደን ነው ስናም በጫ በጫ የነበረው ብቃት ያህል ዲሲ ድረስ እናት ወልዳለች ብለ እኛ ጊዜ ጀግና ልብ ያለው የተደበቀ ሳይሆን ከልቡ ማንነቱን የሚወድ ነበር። የነበረ አንድነቱን እየሸረሸራችሁ ባዶ ከታችሁታል። በአማራ አንድነት የለም ማንም ያውቀዋል። ፍየል ጠባቂና አዝማሪ ነው የአማራ ፖለቲከኛ እንደምታውቁት፣ ከፍየል ጠባቂና ከእንትን አርፍ እና በጣም የሚያሳዝን ሁኔታ በሚያሳዝን ሁኔታ አማራን ያዋርዳሉ። ተሳዳቢን ነው የምታነግሱት፣ ባለጌን ነው የምታነግሱት፣ ባለጌን ነው ትልቅ የምታደርጉት፣ የአማራ ልጆች አዎ ምንድን ነው ጥቅሙ? ባለጌ ባለጌ ነው። ሀገርን አይወክር፣ ብሔርን አይወክር። ባለጌን ማባረር ነው ያለብን። አጠገብ እንዳደርሰዋል። በቃ ታባርረዋለህ። ባለጌ ታስከብራል፣ ማንነት ይልጣ። ዝም ብላ አዳምጥ ነው ማለት ያለብ። ባለጌ ባለጌን ተሸክመ መታ፣ አማራን አስከበርኩ። ሶሻል ሚዲያ በምን ጌም ተጫወት? ሬሳ ነው የሚወጣ ጌም ተጫወት። አማራ እንዳዋረዳችሁ እና እንደው የአማራን ህዝብ በማሀይምና በፍየል ጠባቂ ባይነዳ በአዝማሪ ባይነዳ ስንት የተማረ ስንት ዶክተር ፕሮፌሰር ፖለቲካል ሳይንስ ያለው የአማራ ልጆች እያሉ በማንም በማይረቡ ሰዎች አማራ ባይሰደብ ደስ ይለኛል። ኦሮሞን የሚሰድብ ትግሬን የሚሰድብ ለነሱ ጀግናቸው ናቸው። ጥቅም የለው። ባለጌን የሚያነግዝ ፎቶ እንኳን የላቸው። ጀግና ስትሉ ሸመኞች እንኳን አይደላቸው? ሼም እንኳን የላቸው

ወፍ ስለዚህ፣ አንድ ባለሙናችሁበት የሚፈጠር ውጤት አንድ ይሆናል ብላ ታስብ፣ ውጤት የለውም። ያው ዩሪንም አጠፋችሁት። ዩሪ ዩሪ በቪዲዮ አይታይ። የእኛ ጀግና ዩሪ፣ ጀግናችን ነው ዩሪ፣ አንበሳችን ነው። እንደ ዩሪ የምንወደ የለም። ዩሪን አትናገሩ፣ ሊደር ልናደርገው ስለፈለግን ነው። የደበቅ ነው ዩሪ ውሪ፣ እኔ ውሪ ነበር ምለው ለምን አውቃለሁ። የተደባቂ መጨረሻው ሌላ አጀንዳ የሚደበቅ ሰውና የዚህ ደጋፊ ነኝ የሚል መጨረሻው ምንድን ነው? መዋረድ። ብራችሁን ቡጥቡጥ አርጎ በልቶ ላጥ። አታውቁትማ፣ ምን ታመጣላችሁ? ውሪና አያችሁታል። ነገ ታዲያ ሌላ ነገም ይመጣል። በልቷችሁ በልቷችሁ። እኔ እኮ እንደዚህ ዘር ነኝ ይላል። ለማታዩት ሰው ሽንጥ ገትራችሁ የምትሳደቡ ሰዎች ትደንቁኛላችሁ። ለማታዩት ለማታውቁት ሰው እንደ ፍቅር ሲዝም ተሸፍኖ የሚሄድ አሁን ኬንያ ከገባ ነው ፍቅር ሲዝም የቀር የተወ እንጂ፣ እንደ ፍቅር ሲዝም ተሸፍኖ መንገድ ላይ የሚሄድ ሰው ጀግና እያላችሁ በኋላ ማልቀሳችሁ አይቀርም። የስድብ ጀግንነት የትም አይደርስም። ስለዚህ አሁንም በአንድነት ላይ የአማራ ልጆች ስሩ። የአማራ አንድነትን አትነጣጥሩ። ጎጃም፣ ጎንደር፣ ወሎ፣ ሸው አትባባ አትባባሉ አንድ ላይ ሁሉም አንድ ነው፣ ሁሉም አንድ ነው በሚለው ተነስታችሁ የሚነጣጥሉትን ውጣ ከዚህ እያላችሁ እያስወጣችሁ አንድ ላይ ስሩ። አንድነት መቼም ማንንም ሲጎዳ አይቻላል። አንድ ስትሆኑ ትከበራላችሁ። ይሄ የምትባሉት በሙሉ አማራ ስላልሆኑ ነው። እያንዳንዱ አማራ ነው ስላልሆኑ እንጂ ምን ያናደኛል? አንዱ አማራ ለአማራ ቢያግዝ ስለ አማራ ቢያወራ ለምንድን ነው የምናደደው? ስላልሆኑ ነው። እርስ በራስ ቢበጫጭቁት፣ ወይ በሚስት አይደሉም፣ ወይ ግማሽ አማራ ናቸው። ሙሉ አማራነት ስለሌለ አይሞቀው አይወርደው የራሱን ሀሳብ ሰጥቶ ሰቡን ከፋፍሎ ላጥ ብሎ ሄዳል። ያማንነት አማራ ጋር በጣም አለ። ስለዚህ ይሄ የሚጠቅም አይደለም። ስለዚህ አማራ ልጆች ያንን አስተካክሉ ነው ምለው በጣም አርጋችሁ አስተካክሉ። ጎጠኛ ናችሁ ሁላችሁ። አይተናል፣ ስለምናይ ነው የማውራቸው። ያ ኤልሻዳይ በሞኒካ ስትሰደብ የሚያጨበጭበው አማራ አማራ ሆነ። ሞኒካ ስትሰደብ አብረ የምታጨበጭብ ከሆንክ አንተ አማራ አይደለም፣ ባንዳ ለባንዳ ብለ። ኢትዮጵያ አይደለችም ሞኒካ ኤርትራ የምትባል ሀገር የኤርትራ ዜጋ ያላት ኤርትራዊ የሆነች ሴት በማያገባት በአማራ ልጆች ወይ በኢትዮጵያ ልጆች ገብታ እንደፈለገ ስትሳደብ የምታጨበጭቡት የአማራ ልጆች ናቸው ሙሉ እዛ ውስጥ የምትታዩት ዘጠና ፐርሰንት የአማራ ልጅ ምንም ብትሆን ደም አደለች እንዴ ደመን አሳልፈ ትሰጣለን በአንድ አካል ከበስተቀር እንኩርአነሳን አደለ እንቁርቲን ስትሰድባት አይመቸኝም እኔ እንቁርቲን ያትመቸኝ ግን ለባንድ አሳልፍ ያልሰጥም ምንም ብትሆን ኤርትራውያኖች እርስ በርስ ሲጣሉ ማን በመሃላቸው ገብቶ ያውቃል? ማነው የገባው? እስቲ ነገሩ የትኛው በኤርትራ ወንድማማች ወይ እህቶች ሀሳብ መቶ ሲረጋገጡ ማን ገብቶ ያውቃል? ነጃት ነጃት ነጃት ልብ ገዝታ፣ እሷ እንኳን ትብለጣችሁ። ነጃት ዘር ይውጣልሽ፣ አቦ ደፍረሽ፣ ሌላው አፉን የዘጋው አስተውለሽ ተናገርሽ። እንዲያውም የሚገርማችሁ ነጃት እና ኤልሻደት ጸበኞች ናቸው። ነዳጅ አልኩኝ ነጃትና ኤልሻዳይ ጠበኞች ናቸው እንደዛውና እንኳን ከእቷ ጎን ቆመች ከደሟ ጎን ቆመች ስለዚህ በጣም ጥሩ ፍሪታ የምትባየው ማይምነት ይሽን ልንገረች ኤልሻዳይም ቤታን በልዕልት እያሰደበች አይደል ለምን ዝም አልክ አሪፍ ነው ኢትዮጵያውያን ናቸው እንደፈልጉ ይሰዳደሙ አንቺ ማይም ስለሆንች ነው የምነግረሽ ምን ልዕልት ኢትዮጵያ አይደለች እንደ እንቁርቴ ኢትዮጵያ ይመስላል ማይም ስለሆናቸው ስታስረግጣት ተዋል። ኢትዮጵያዊ ናት፣ እንኮርትም ኢትዮጵያዊ ናት፣ ኤልሻዳም ኢትዮጵያዊ ናት። የቤታዩ ወዳጆች ኤልሻዳ የሚሰድባት አይለ እንዴ፣ ምን ችግር አለው? ኢትዮጵያዊ ናቸው፣ ይሰዳ ነው። በአንዳ ግን አጣምጡ፣ በአንዳ አታምጡ፣ በአንዳ አታምጡ። ኢትዮጵያ ከሆንን ኢትዮጵያውያን አጀንዳ ካለ ይረጋገጥ፣ ኢትዮጵያ ይነጋገር፣ መብቱ ነው። መብት አላችሁ ጥሩ ማውራት፣ መለያየት፣ ምንም ማውራት ትችላላችሁ። ባንዳ ግን አትጨምሩ ነው። ሞኒካ ባንዳ ናት። በእናቴ ጎንደሬ ነኝ። ማቼ ሰሞኑን አይደል እንዴ ጎንደር ጎንደር እያለ ሰቡ ጎንደሬ ነኝ እያለ ሲል አብራ የገባችበት። ይህን ሁላ ዘመን ለአንድ ቀን ጎንደሬ ነኝ ብላ ታውቅ ነበር እ ይህን ሁላ ዘመን ስታውቁ ሞኒካ ስለ እናቷ ጎንደሬነት አውርታ ታውቃለች። አንድ ኢትዮጵያዊ ከሙሉ ኤርትራዊ ይበልጥብኛል። አንድ ኢትዮጵያ፣ እኔ እንደዛ ነው ስለ ሀገሬ የምናገረው አንድ ኢትዮጵያዊ ከነ ከሚጠላኝ ኢትዮጵያ የሚጠላኝ ኢትዮጵያ ይመርጣለሁ፣ የሚጠላኝን ኢትዮጵያ ይመርጣለሁ። ችግር አለባቸው። በእውነት ነው እምልህ እነሱም ጋር ብትሄዱ እንደዛ ናቸው። እነሱም ጋር ብትሄዱ እንደዛ ናቸው። ኤርትራዊ ነው ቀድሞው የሚወዱት እንጂ ኢትዮጵያን አይደለም። ስለዚህ የመጠላላት ሳይሆን ቢያንስ ታክብር መጫወት ትችላለች፣ እንደፈለገች ማለት ትችላለች። የፈለገችውን ግን እየመጣች ኢትዮጵያ ላይ የምትጸዳዳውን ነገር ኢትዮጵያውያን ማስቆም አለባቸው። ረግጣ ረግጣ ባራ ትግርኛዋን ታወራለች። እርገጣት እንዳለ ኢትዮጵያ የተባ ስትረግጣት አማርኛውን ታቆምና በትግርኛ አብዚ አብዚ ማለት ትጀምራለች። ራስን በእውነት ነው ምል ራሳችሁን። ነገ ሌላ ይመጣል። ነገ አሁን ሜክ የሚባል የሻርክ ትራፊ ምንም በቃ አቅም እንደሌለ ሽባ አድርጌዋል። ኩላሊቱን ወስጄ ቋንጣ አድርጌለታል። ባዶ አድርጌዋል። የአማራ ልጅ አትሽ ለጠለጥ እናንተ ናችሁ በመሽለጠለጥ የምትታወቁት። ሌላ የለም፣ ጌታ ምስክር። ስለዚህ በደንብ እነሱ አንድ አያስነካም። አንድ ኤርትራዊ አያስነካም። የሱ ልጅ ይሄው አብረውት አይደል የሚሉት አማራን እንደፈለገ ሰድቦ ኦሮሞን ሰድቦ ደቡብን ሰድቦ ሁሉንም ሰድቦ ማለት ነው። እዛ ኤርትራውያን ከሚኪ ጋር አብሮት ቁጭ ነው የሚሉት። ሚኪ የሚባለው የሻርክ ትራፊ ስልቡ ማለት ነው። ከስልቡ ስልብ ነው። በነገራችን ላይ ስልብ ነው። ሚስቴል ልጅ በምኑ በሚሸ ነው በቀሰም ነው በቀፎ ነው የሚሸናው፣ ታውቃላችሁ፣ በስትሮ ሊቢያ እያለ ወስደውበታልና በስትሮ ነው የሚሸናው? እሱ ቤት ገብተው ነው ሙሉ ኤርትራውያን የሚውሉት። እንደዛ ኢትዮጵያን እየሰደበ እንደዛ ኢትዮጵያን እያዋረደ ኤርትራውያን አብረው ገብተው ከእሱ ጋር ሲጫወቱታል። ስለዚህ የሻርክ ትራፊ ጥለዋል፣ ያገብራል። ምንም ጥንቅር ብሎ ይቅርብ፣ በሀገራት ትደራደር፣ ምንም ይቅርብ። ጌታ ምስክር ምንም ነገር ይቀር። ስለዚህ ኢትዮጵያውያንን አታስነቁ፣ አታስደፍሩ። ኢትዮጵያውያንን በተአምር አታስነካ። ለምን? ነገ ሌላው መጥቶ ይደፍራል። ነገ ሌላ ሚኪ ይመጣል፣ ነገ ሌላ ሞኒካ ትመጣለች እያለ እያለ ኢትዮጵያውያን በእነሱ እየተሰደብን ቁጭ እንላለን። ስለዚህ ያንን ነገር በተለይ ያስደፍራችሁን የአማራ ልጆች ናቸው፣ ያስደፈራችሁት ኢትዮጵያን የአማራ ልጆች ናቸው፣ ሌላ አይደል። አንድ የኦሮሞ ልጅ በኤርትራን አላስደፈረ ነው አንድ አንድ የትግራይ አንድ የደቡብ ልጅ በኤርትራ በኤርትራውያኖች ጫላስደፈረን ይረግጣል፣ በደንብ ይረግጣል። አስደፈረ የሚያስደፍረው የአማራ ልጆች ናቸው። የሚያስደፍሩን ያመራል አብይ እንኳን የማደንቀው ተጠቀመባቸው። አጭቀንጥሮታላቸው ተጠቅሞ ተጫውቶባቸው ይል ምክንያቱም የነሱንም አቅም ማሳጣን ነበረበት። ብልጥ ነው አብይ፣ በጣም ሻርፕ የሆነ ሰው እንደ አብይ ያተመጣል። ምን ሻቢያ ገብቶ ጦርነት ሲያደርግ ኢትዮጵያ ላይ የእሱም ጦርን ወድሞበታል። አቅም አንሶታል። የእሱም ስንት ሺ ነው ያለው ሰባ ስንት ሺ ሰባ አምስት ሺ ጦሬ የእኔ የደም ካሳ ይገባኛል። ሰባ አምስት ሺ ሕዝብ አልቆበታል። አብይስ ማ ከዛስ፣ አሁን አቅም አንሶታል። በጣም የሰለጠነ ሰባ አምስት ሺ ሕዝብ አመድ ከሆነበት ሻቢያ አስበው ለመተበት ያመቻል፣ አቅም የለም። ስለዚህ ማስተዋል ያስፈልጋል ኤርትራውያኖች። እኔ ለህዝቡ መልዕክት አደርሳለሁ በኢትዮጵያ ጉዳይ ወንድሞች እህቶች የፈለጉትን ቢነጋገሩት አልካትኩ ጣልቃ የምትገቡት በሙሉ የሻርክ ትራፊ ናችሁ እያልኩ ነው። አድርሱልኝ። ጣልቃ የምትገባው በኢትዮጵያ ወንድምናቶች በማንኛውም ፖለቲካ በምንነጋገረው የምትገባ በሙሉ ሀገር አልባ የሻርክ ትራፊ ናችሁ። በኢትዮጵያ ጉዳይ ትጉ። በአሰብ ጉዳይ ለምንነጋገረው ተናገሩ። በአሰብ ጉዳይ ኢትዮጵያውያን በምንነጋገረው እናንተም የመናገር መብት አላችሁ። በደንብ ለምሳሌ ዋትን ያልከኝ አንተ የሻርክ ትራፊ። ልድገምልህ፣ ልድገምልህ በኢትዮጵያውያን ወንድምናቶች በሚወያዩበት በሚሰዳደቡበት ጉዳይ ላይ ሀሳብ በሚተቻቸውበት ጉዳይ ላይ የምትገባ ኤርትራዊ የሻርክ ትራፊ ሀገር አልባ ነህ እያልኩ ነው። ግልጽ አደረኩት። የአጅስ በሆነ ተያዩ። ግን በአሰብ ጉዳይ ለሚመጣው ፖለቲካ አንተም ማውራት ትችላለህ። እኔ ማውራት ትችላለህ። የፈለጋችሁትን ሀሳብ መስጠት ትችላላችሁ። እኛ መስጠት እንችላለን። እስክንወስደው ማለት እስክንወስደው ሀሳብ እንሰጣለን። እስክንወስደው ሀሳብ እንሰጣለን። ስንወስደው፣ የዛኔ ታውቁታላችሁ። በእሱ አሳ መስጠት ይቻላል። በእህቶቻችን በወንድሞቻችን ላይ መጥተው ለሚናገሩ ግን የሻርክ ትራፊ ናችሁ፣ ምንም የምታመጣው የለም እያልኩ ያ ና ና ና ምድረ የሻርክ ትራፊ ና በደንብ ደሞ ነግረ። ስለዚህ ሞኒካ የምትባል የሻርክ ትራፊ ጋለሞታ ትዳር ማያቃት ምንም ማያቃት ዱርዬ ሴት መጣ በኢትዮጵያውያን ላይ እንደዛ ሞድ ስትይዝ፣ ከአማራ በስተቀር ይሳቀላት የለ አማራ ነው የሚሰቅላት። ተግባባ እውነቴን ነው የምነግራችሁ። በኢትዮጵያውያኖች ወንድምናቶች መካከል እየገባች ሁልጊዜ ጊዜ እኔ ያቅላቸዋለሁ የምትል እቺ ባለጌ ገመዳፍ የሻርክ ትራፊ ስንቱ የተጫወተባት በኢትዮጵያውያኖች ላይ እንድትመጣ አትፍቀዱ፣ ማንህም አትፍቀዱ። እራሷን ችላ እስቲ ትነጋገር። ስለ ኤርትራ ታወራለች በአማርኛ አንድ ነገር ስለኤርትራ አንድ ነገር ስለኤርትራ ታወራለች። ወይ ዩ ሲ የእናንተ ችግር የአማራ ችግር ይሄ ከባንዳ ጋር አብሮ ይሆናል። አሁንም ሞኒካ የምትባይ የሻርክ ትራፊ በኢትዮጵያውያኖች መሃል ትገቢ ያለሽ እየመጣው አስጮህሻለሁ፣ ከሻርክ ትራፊ ዘመዶችሽ ጭምር አስጮህሻለሁ። በኢትዮጵያ እንዳትመጪ መጪ። ሞኒካ የምትባይ የሻርክ ትራፊ በኢትዮጵያውያኖች መካከል የምትገቢ አንቺ፣ ሀገር አይደለም ኩሽና፣ የምን ኩሽና ጥቅርሻ፣ የመሰለ ሀገር ይዘሽ በኢትዮጵያውያኖች መካከል እንዳትገቢ ጥቅርሻ የኢትዮጵያ ሆምለስ የሚኖረው ይሻላል። ከእናንተ በኢትዮጵያ ጉዳይ አያገባችሁ አይመለከታችሁ። ኢትዮጵያውያኖች ማንም ኤርትራዊ ሲጋጭ ሲጣላ አንድ ኢትዮጵያዊ ገብቶ እንዲናችሁ ለምን እንዲህ አላችሁ የሚል የለም። አንድ ኢትዮጵያዊ ገብቶ አንድ ኢትዮጵያዊ ገብቶ በኤርትራ ጉዳይ ላይ እንዲፈጠራችሁ እንዲያደርጋችሁ ለምን እንዲህ አላችሁ፣ ምን አገባል፣ ለምን አትሰቃቀሉ ስትሰዳደቡ አሉ፣ አይመለከትም። በኢትዮጵያ ጉዳይ ግን ገብቼ ላውቃ ምትል የሻርክ ትራፊ ይነግራሉ። ሌላ መለስ ደብ የለም። የሻርክ ትራፊ ተግባባ በኢትዮጵያ በፍጹም መተው በእህቶቻችን በወንድሞቻችን ኤርትራውያን ቡድን እንዳይዙ ትረግጣል፣ ትረግጣል። በኢትዮጵያውያን ባና ማናቸውም መነጋገር ይችላሉ። ማንም ኢትዮጵያዊ ከኢትዮጵያዊ ጋር መተቻቸት፣ ላስላስ፣ መደራረግ ይችላል። ማንም የሻርክ ትራፊ እየመጣ ግን ኢትዮጵያውያንን አይሰድብም። አሞኒካ የምትባላለች አንድ አንድ የሻርክ ትራፊ ደግሞ በስትሮ የሚሸና ሚኪ የሚባል አለ። በስትሮ ነው የሚሸናው። እነሱ ሁለቱ ናቸው ያስቸገሩት። እኛ እየሄድን እነሱ የሻርክ ትራፊ እያላችሁ ጻፉባቸው። ልክ ስለ በአማርኛ ስታወራ የሻርክ ትራፊ ሰላም ነች በሏት። ልክ በአማርኛ ስትጀምር የሻርክ ትራፊ በሏት። በአማርኛ ስትጀምር የሻርክ ትራፊ ብለዋት ስለ ኤርትራ አንድ ትተነፍሳለች። ያንን ነው ማድረግ ያለብህ። ኢትዮጵያውያን እንዳለ እየመጡ ይሄ በስትሮ የሚሸናው ሚኪ የሚባለውና እቺ የሻርከ ትራፊ ዋል ሞኒካ የምትባለው ኢትዮጵያውያን ላይ በሙሉ የመታች የምትሳደበው ስድብ በደንብ መረገጥ አለባቸው ማለት ነው። ልክ ይገባሉ። ምክንያቱም እነሱ አብዛኛው መሀይም ስለሆኑ መንጫጫ ቲክታክ ላይ የሚመጡት ይህ ተሳዳቢዎቹ በጣም መሀይም ናቸው። ጽልት ያሉ ኤርትራውያን አውቃለሁ። በጣም የተከበሩ ኤርትራውያን አውቃለሁ።